አረብ ሀገር ለብዙ አመታት ለፍታ ደክማ እንግዲህ በቃኝ ብላ ወደ ሀገር ገብታ በማረፊያዋ የዋ ሰዓት እንግዲህ የጠበቃት ነገር ሌላ ነበር። እንግዲህ እናት አባቷ፣ እህት ወንድሟ ገንዘቧን ፍትፍት አድርገው እንዲሁም የሰራችውንም ቤት ሽጠው እንዳላ ጠፋፍተው ምንም ነገር ሳያስቀሩላት የታል ገንዘብ የታል ቤት ውስጥ ስትላቸው አናቅልሽም የለም እንደ ለመርሽው ወደ መጣሽበት ተመለሽ፣ ና ሰርተሽ ቢ ብለው ሲሏት እንግዲህ በዛ ተበሳይታ ራሷን እንዲታጠፋ አድርገዋታል፣ ማለት ነው። የምር በጣም ያሳዝናል፣ በጣም ያማል። ወላሂ አላቅም። ብቻ ግን የሰው ልጅ ለፍቶ ደክሞ ቀጣይ ህይወት ያማረ ይሆናል ጥሩ ህይወት ይኖረኛል ብሎ ተሰዶ እዛ ጋር ደግሞ ቤተሰብ ምንም ነገር ሳያስቀምጥ ምንም ነገር ሳያደርግ እንደዚህ ሲያደርጉ በጣም እኔ የምር ስሜቱ በጣም ከባድ ነው። አሰላሙ አሌይኩም ወራህመቱላይ ወበረካቱ። ሰላም ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ የቻናሌ ተከታታዮች ቤተሰቦች እንዴት ናችሁ? ደና ናቸው ወይ? እኔ ደና ነኝ አልሐምዱሊላ። እናንተን በያላችሁበት ሰላማችሁ ብዙ ተረፍርፍ ይበል እያልኩኝ ዛሬም እንግዲህ በሌላው በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ የዛሬው ቪዲዮ አሳዛኝ ቪዲዮ ነው። ቤተሰቡ ነው ለልጁ ካላዘነ ካላሰበ ምንድን ነው ታዲያ፣ የምር በጣም ነው የሚያመው፣ በጣም ነው የሚያሳዝነው። እናንተ ከትላንት ወዲያ ቡታጅራ ላይ ስለሞተችው ልጅ ሰምታችኋላ? ለምን እንደሞተች ሰማችሁ አይደለ? ጥንቃቄ እንድታደርጉ ነው። እኔ እንደግሜ ልንገራችሁ። እቺ እህታችን ትዕግስት ትባላለች፣ የቡታጅራ ልጅ ነች። አረብ አገር ብዙ አመት ነው የለፋችሁ፣ ብዙ አመት ነው የሰራችሁ። ከዛ ሰርታ እዛ አገሯ ላይ ቤትም ሰርታ ነበር ገንዘብም እንዳላት ነው ቤትም እንዳላት ነው የምታውቀው። ከዛ አረብ ሀገር በቃኝ፣ የሰራሁት ይበቃኛል፣ ባለኝ ነገር ላይ ሄጅ አገሬ ገብቼ እንቀሳቀሳለሁ ብላ ተስፋ አድርጋ ከአረብ ሀገር ጠቅልላ ወደ ኢትዮጵያ ገባች። ኢትዮጵያ ገብታ ቤተሰቧን የገዛ ቤተሰቧን እንግዲህ ባዳ አይደለም እንዲህ የሚያደርጋት ንብረት የት አለ ገንዘብ የት አለ ብላ ስትል ቤትም የለም ገንዘብም የለም። አምስት ሳንቲም ሳያስቀሩ የልጅቷን ገንዘብ እምሽክ ካርጋው ከበሉ በኋላ ቤቷንም ጭምር ነው እየሸጡባት፣ አሉ ከዛ ሄደሽ ሸቃቅለሽ ብይ እንደለመድሽ ብለው የገዛ ልጃቸውን እናትም አባትም እህትም ወንድም ተደማምረው ልጅቷ ነቀለች። ከዛ ጸበል ገባች። ጸበል ገብታ እየተጠመቀች እየተጠመቀች በቃ ያንን ነገር እያስታወሰች አልቻለችውም። ይህው ፎቶ ላይ እንደምታዩው እራሷን ሲጠርጋ አጠፋች። አያችሁ፣ ስንት አመት ለፍታ ለፍታ ለፍታ። አንዳንዴ ቤተሰቦቻችን እራሱ ለኛ ገዳዮቻችን ናቸው። እውነት ለመናገር ከስንት አንዱ ቤተሰብ ነው ለልጁ የሚያስበው። በቃ አረብ ሀገር ስትመጡ ገንዘብ የምትሸመጥጡ ነው የሚመስላቸው፣ የምትለፉ። እኔ እኮ ግራ ነው የሚገባኝ። ውድ ተመልካቾቼ እንግዲህ እንደሰማችኋት ማለት ነው። ልጅቷ ትዕግስት ትባላለች። እንግዲህ የቡታ ጅራሊ ናት፣ ለብዙ አመታት አረብ ሀገር እንደሰራች ነው። እንግዲህ እንደሰማችኋት የተናገረችው ማለት ነው። እንግዲህ ገንዘብም አለኝ ቤትም አለኝ ብላ እንግዲህ ወደ ሀገሯ ስትገባ አንድም ነገር አላገኘችም። የምር በጣም ነው የሚያሳዝነው። ብቻ ግን ማለት ነው እኔ ኮ በጣም በጣም የሚገርመኝ ነገር ማለት ነው እናትና አባት ሁነው ለራሱ እንዴት ይጨክናሉ በዚህ ልክ ማለት ነው። እሺ እህትና ወንድም ይሁን እንበልሽ፣ እንዲያው እናትና አባት እንዴት በልዩ ይጨክናል። ልጃችን፣ አረ ይህን ያህል አመታት ለፍታ ደክማ የሆነ ነገር እንኳ ይዘን ካልጠበቅናት የሆነ ነገር ትሆንብናለች ብለው እንኳ አስበው ለራሱ ምን አለበት የተወሰነ ነገር እንኳ እንደው ቢያስቀምጡላት፣ እንዲ ራሷን የምታጽናናበት ማለት ነው። እነሱ ከነካቴው ሁሉንም ጥፍትፍት አድርገው ቤት የለ ብር የለ ይባስ ብለው ደግሞ አናቅልሽም ወደ መጣሽበት ተመልሰች ሰርተሽ። የምር በጣም ያሳፍራል። በጣም ያሳዝናል። በጣም ያሳዝናል። እኔ ምን እንደምል አላቅም። ብቻ ግን ማለት ነው በአብዛኛውን ከስንት አንድ ነው ለልጆቻቸው የሚያስቡት እንጂ አረብ ሀገር ቆይተው ሲሄዱ ገንዘብ የለ ቤት የለ፣ ጥፍትፍት አድርገውባቸው ራሳቸውን እንትን እያሉ እያየን ነው፣ ገንዘባቸውን አጥፍተውባቸው ያልሆነ ቤት ዝም ብለው ይሄ ያለሽ እንደዚህ ነው እያሉ እየሸወዱ፣ በኋላ ሲኬድ ግን ምንም ነገር የለም። ባዶ ባዶ ማለት ነው። እውነት እናንተ አረብ ሀገር ስንት ተሆኖ ነው ይሄ ገንዘብ የሚመጣው ማለት ነው? የሚያቅ ያውቀዋል። እውነቴ ነው። ኢትዮጵያ ያለ ሰው ምንም አያውቅም ማለት አረብ ሀገር ወይም ውጭ ሀገር ሲባል የሆነ አለ አደለ? ያለ ምንም ልፋት፣ ያለ ምንም ምንም ድካም፣ ያለ ምንም ውጣ ውረድ ዝም ብሎ ገንዘብ የሚታፈስ ነገር ይመስላቸዋል። ግን ቦታው ላይ ያለው ነው የሚያውቀው። ስንት ሆነን ስንት ነገር ስንት ደክመን ነው ይሄ ገንዘብ የሚገኘው ማለት ነው። እርጥቡም እንደረቁም ነዶብን ትንሹም ትልቁም ጩሆብን ማለት ነው። ስንት ነገር ወገኖቼ፣ እናት አባት ያልታመነ ማን ሊታመን ነው? ታዳ የምሬን ነው። እንዴት እናትና አባት በልጁ ይጨክናል? እንዴት እንደዚህ ያደርጋል? ቢያንስ እንኳ እነሱ ለልጃቸው ርህራህ የሚባል ነገር የለም አዘኔታ። እረ ልጃችን ይህን ያህል ዓመት ለፍታ ደክማ መታ የሆነ ነገር ከሌላት ምን ትሆናለች? የሆነ ነገር ስ ብትሆንና ብናጣትስ ብለው ትንሽ እንኳ አያስቡም። የምር ራስ ወዳድ፣ በቃ ራስ ወዳድ ማለት ነው። ከስንት አንድ ነው ለልጆቻቸው የሚያስቡት እንጂ አንዳንዶች፣ የምሬን ነው የምላችሁ፣ በጣም ጨካኞች እና ራስ ወዳዶች ናቸው። ራስ ወዳዶች ማለት ነው። እናንተ እየለፋችሁ፣ እየደከማችሁ ለራሱ እነሱን ለማስደሰት ብላችሁ ስንት ነገር እያደረጋችሁላቸው፣ እነሱ ግን ያ የተደረገላቸውን ነገር የሆነ እንደ ተራ ነገር የሚያዋሉ የምሬ ነው። ስንት ጉድ አለ በየቤቱ ማለት ነው። ተከርኖ ይብሳል። ወላሂ ነው እምላችሁ። ስንቱ ተርቦ ጎዳና ላይ እየተሰቃየበት ባለበት ሰዓት እነሱን ለማስደሰት እነሱን ሰርፕራይዝ ለማድረግ ተብሎ የተደረገላቸውን ነገር ለራሱ እንትን የሚሉ የሆነበ። በቃ የምር እኔ አላቅም ብቻ ግን ማለት ነው፣ እውነቴን ነው የምላችሁ። ግን የምር ምን ማድረግ እንዳለብን ማወቅ አለብን። ያው ከአሁን በኋላ ግን እውነቴን ነው የምላችሁ፣ በተለይ አዲስ የምትመጡ አዲስ የምትመጡ ማለት ከሀገራችሁ ስትመጡ አካውንት ከፍታችሁ ነው አካውንት ቡክ ካላችሁ በራሳችሁ ስም ገንዘባችሁን እያስገባችሁ በራሳችሁ ቡክ ገንዘባችሁን እያስገባችሁ ሀገራችሁ ስትገቡ ገንዘባችሁ በራሳችሁ ስም ነው። ማንም እንደፈለገ አውጥቶ እንደፈለገ አያጠፋባችሁም፣ እንደፈለገ አያደርግባችሁም። አውጥታችሁ የፈለጋችሁትን ነገር ታደርጋላችሁ። የምሬ ነው። አካውንት እያላችሁ ለምን ባንች ስም ታስገቢያለሽ? በኔ ስም ላክልኝና ቤት ልግዛልሽ ሳይወደድ እንትን ሳይል ቢሏችሁም፣ ወላይ እንዳትሰሟቸው እንዳትሰሟቸው። ይቅር አይገዛ ይወደድ የተወደደ እንደውንሳ፣ እውነቴ ነው። ቀስ ብላችሁ አጠራቅማችሁ ትገዙታላችሁ። እና አካውንት ክፍት አድርጋችሁ መታችሁ፣ በራሳችሁ ስም እያስገባችሁ ገንዘባችሁን ያዙ። የእውነቴን ነው ምላችሁ? ቤተሰብ ራስ ወዳድ ነው። ከስንት አንድ ነው ለልጁ የሚያስበው እንጂ፣ አንዳንዶች በቃ ለራሳቸው ብቻና ብቻ ነው የሚያስቡት። ለልጆቻቸው ምንም ነገር አያስቡም። ምንም ነገር ማለት ነው። የምሬን ነው ስንት ነገር ስንት እጅ ደክመን ይህን ገንዘብ እንደምናመጣው ያው እኛንን የምናውቀው? ስንት ነገር ለፍተን ደክመን ስንት ነገር ሁነን ማለት ነው። እነሱ ግን በቃ የሆነ አለ አደለ? ዝም ብሎ ገንዘቡ የሚታፈስ እንደዛ አድርገው ነው የሚያስቡት። ምክንያቱም በኛ ቦታ ሆኖ ስላላዩት ማለት ነው። እኔ አንዳንድ ጊዜ ምን አለበት እንዶ እነሱን ቢቀምሱት እውነት፣ እንደዛ እላለሁ። ድካምን ልፋትን ብሶትን ናፍቆትን እነሱን ቢቀምሱት ምን አለበት እላለሁ። እኛ ኮ ብዙ ነገር ያለ ብዙ ችግር ያለብን ሰዎች ነን። እዚህ ጋር ናፍቆት አለ፣ እዚህ ጋር ስራ ያደክመናል፣ ሀሳብ አለ ብዙ ነገር። ያን ሁሉ ተቋቁመን ያን ሁሉ ነገር ችለን ሰርተን ሀገር ስንገባ የሆነ ነገር እንኳ የራሳችን የምንለው ነገር ሳይኖረን ሲቀር አስቡት። የምር ተስፋችሁ ነው የሚጨልምባችሁ። ምክንያቱም ህይወታችሁን አበላሹት፣ ህልማችሁን አጨለሙባችሁ። እናንተ ነገን ተስፋ ይዛችሁ ነገ የተሻለ ህይወት ይኖረኛል ዛሬ ላይ ብለፋ ነገ ጧት ደግሞ በራሴ በምለው ቤት አርፌ የተሻለ ህይወት ይኖረኛል ብላችሁ ስታስቡ፣ ሀገር ስገቡ ምንም ነገር የላችሁም ስትባሉ አስቡት። እኔ እንደ ራሴ ግን ራስን ማጥፋት አማራጭ ነው ብዬ አላስብም። እኔ ከአካባቢያቸው ከነሱ በቃ ብን ብዬ ጠፍቼ በቃ መኖርን ነው የምመርጠው። እውነቴን ነው የምላችሁ። ምክንያቱም እኔ ራሴን ባጠፋ ራሴ ነኝ የምጎዳው። አንድ ቀን እንኳ ሳላርፍ አንድ ቀን እንኳ እፎይ ሳልል ማለት ነው። እውነቴን ነው። ስለዚህ እነሱ አይደሉም የሚጎዱት የሚሞተው ሰው ነው የሚጎዳው። ስለዚህ ራሳችንን ማጥፋት ይሄ ጥሩ አይደለም። የምሬን ነው የምላችሁ። በቃ ቤተሰቦቻችን ከዱን እና ገንዘባችንን አጠፉብን ምንም ነገር አድርገው አልጠበቁንም ብለን ራሳችንን ማጥፋት የለብንም። ይሄ ደግሞ መፍትሄ ሊሆን አይችልም። ምክንያቱም እዚህ ጋ የምንጎዳው እኛ ራሳችንን፣ ማንም አይጎዳልንም። እኛንን አንድ ቀን እንኳ ሳናርፍ እንዴት እንደተንከራተትን እንደለፋን፣ እንደደከምን መሞት የለብንም እራሳችንን ማጥፋት የለብንም። እኔ የምሬ ነው የምላችሁ። በእርግጥ ነገሩ በጣም ያናድዳልና ያበሳጫል። ቢሆንም ግን ደግሞ ማለት ነው ራስን ከማጥፋት ልቅ ማለት ነው። እውነቴን ነው ከአካባቢው ከነሱ ብን ብሎ ጠፍቶ በሌላ ሀገር መኖር ይሻላል። እኔ እንደዛ ነው የማደርገው። እንደ አይበለው እንጂ ቢሆን ማለት ነው ከአካባቢውም ከነሱም በቃ ብን ብዬ ጣፈቼ እኖራለሁ። በቃ ቤተሰብም አለኝ ምንም አለኝ ሳልል ማለት ነው። ምክንያቱም እነሱ ለእኔ ካላሰቡልኝ፣ ለእኔ ካላዘኑልኝ፣ እውነቴን ነው ለምን ብዬ እና እህቶቼ፣ እውነቴን ነው የምላችሁ? ገንዘባችንን ቤተሰቦቻችን ከዱን፣ ምንም ነገር አድርገው አልጠበቁንም ብላችሁ ህይወታችሁን አደጋ ላይ አትጣሉ፣ ራሳችሁን አታጥፉ። ብትሞቱ የምትጎዱት እናንተ ናችሁ፣ እነሱ ምንም የሚጎዱት ነገር የለም። እነሱ ለእናንተ ቢያስቡና ቢያዝኑ ኑሮ ገንዘባችሁን ባላጠፉባችሁ ነበር። ልጃችን ስትመጣ ማረፊያ ልጃችን ስትመጣ የሆነ ነገር እንኳ ከፍታ የምትሰራበት ብለው ባስቀመጡ ነበር። የባስ ደግሞ ሞት። ራሳችሁን አጥፍታችሁ ለማን ብላችሁ? የምሬን ነው። ዛሬ ዛሬ ነው፣ ነገ ሌላ ቀን ነው። የማይነጋ ለሊትና የማያልፍ ቀን የለም እና ትዕግስት ይኖራችሁ። ሶብር ይኑራችሁ። እውነተኛው ራስ ማጥፋት ይሄ ጥሩ አይደለም፣ ለእናንተም በፈጣሪም ዘንድ ያስጠይቃችኋል። ይሄ ጥሩ አይደለም ማለት ነው እና አላህ ሁላችንም ከእንደዛ አይነት ነገር አላህ ይጠብቀን እላችኋለሁ። ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስላል። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ላይክ እና ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ያሉ ናቸው። ቤተሰብ ሆኖ አበረታቱኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ሆኖ፣ አመሰግናለሁ።